ያለው በጣም ሲበዛ ደግሞ ከምንም በላይ የሚያስጠላ ነገር ነው የሚሰራው ማለት ነው። ኪሮቤል አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁኔታ ነኛ አልሐምዱሊላህ እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያለንበት የአለም ዳርቻ ሰላም ፍቅር፣ አንድነትን መተሳሰብን ሀገራችንን ሰላም ያድርግልን። ለቻናሌ አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየት በኮሜንት ላይክ፣ ሼር እያደረጋችሁ ቤተሰብ አንዱ ነበር። ቤተሰቦች ለምሰጡኝ አስተያየት ከልብ ከልብ አመሰግናለሁኝ። ለዛሬ ይዤላችሁ የመጣሁት የጽናት ቪዲዮ በጣም የሚያጓጓ ድራማ ነው። ክፍል ዘጠና አራትን ይዤላችሁ ከች ብያለሁኝ። ቪዲዮውን ከመጀመራችሁ በፊት ላይክ ሼር እያደረጋችሁ ጀምሩት፣ እስከ መጨረሻው ተከታተሉኝ። ዛሬም እንደተለመደው ሁልጊዜ ከጥፋት የማይዘላው ኪሮቤል ሁልጊዜ እንዳጠፋ ጽናትን እንዳስለቀሰ ወይም በጥፊ አሁንማ በቃ ጥፊውን እንደሙያ ወይም እንደዝና ታይቶለታል ማለት ነው። ሁሉ ጊዜ እጁን እየሰነዘረ በጣም አስቸግሯል ማለት ነው፣ እጁን እየሰነዘረ ከጽናት ላይ። ዛሬም እንደዚሁ በቀደም እንዳየነው ቪዲዮ ቤቲ እሱ ጋር መታን እየተቀመጠች ብዙ ለማስመሰል እየሞከረች እንደሆነ ቤቲ አላበደች፣ መጀመሪያውንም አውቋበድ ጽናትን እና ኪሮቤልን ለማለያየት የወጠነች ውጥን እንደሆነ እያስታውቃል ማለት ነው። ዛሬም ደግሞ ብሎ ብሎ ከቤቲ ጋር ፅናት፣ አንተ ጋር መተኛት አልፈልግም፣ ስለዚህ እኔ ከህሊና ጋር ሂጄ መተኛት ከህሊና ጋር ሂጄ እተኛለሁኝ፣ አንተ ተኛ፣ ምን ስትለው እሷም የግሯን ተጠባብቃ ፅናት ከክፍል ስትወጣ ነበረ ኪሮቤል በተኛበት መታ። ቤቲ ይህንን ጉዳይ ሰራችው ማለት ነው። እሱም ጽናት መስለው ጨከነሽ ላጨክኝ እኮ ዝም ብለሽ ነው ሄድሽው መጀመሪያውንም ጨከነሽ እንደማትጂ አውቄ ነበር ብሎ ዘወር ሲል ቤቲ ናት። ተነሺ፣ ውጪ ካጠገቢ ምን ትሰሪያለሽ ቢላትም እሷ እንደሆነች ያጠመደችው ወጥመድ ጽናትን ለመጣልና ጽናትን ለማስለቀስ እስከሆነ ድረስ መስሚዋ ጠጥ ነበረ። ጀርባዬን አሞኝ ነው፣ ጀርባዬን ካላሸህልኝ፣ ይሄን ጀርባዬን እንትን ካላልከኝ እያለኝ ስታስቸግረው መቼም አላደርገውም፣ ከዚህ ክላሴ ውጭ እንለይ፣ መተኛ ትፈልጋለሁኝ። አንቺ መቼ ነው ከኔ ራስ ላይ የምትወርጂው ብሎ ቢላትም እሷ መቼም መቼም የማትሰማ ፍጡር፣ ለሰው የማታስ ፍጡር እስከሆነች ድረስ ሁለታቸው ክላስ አብረው እንዳሉ ጽናት ከቻለች ማለት ነው ጽናትም እንደምታውቋት በጣም ትሁትና በጣም አስተዋይ ብትሆንም በቤት ግን ልቧ ስለተሰበረ አንተ የኔ ያለሁበት መቼም አይገባህም፣ ልጅ ማጣት፣ አንተ ልጅህን ስላላጣህ ነው ያለችው። እሱም ልጁን አጥቷል ቢሆንም፣ አንተ ስላል ልጅህን ስላላጣ መርዝ ስላልጠጣ የሰው ችግር መቼም ሊገባ አልችልም፣ ስለዚህ መቼም አትረዳኝም መስሎ ነው እንጂ አትረዳኝም ነው ያለችው ፅናት። ትክክል መቼም የሚረዳ አይደለም። ቤቲ የወጠነችው ወጣና፣ አንቺ እስኪ የእናት የናትሽን እኩያ ያክል የቤቲ እናት አትሳደቢ ብላትም፣ እናቲቱም ልጅቱም አንድ እንደሆኑ ከኋላ ከኪሮቤል ጀርባ እናቲቱም ከቤቲ የበለጠች መናጢና ከቤቲ የበለጠች መጥፎ እንደሆነች ሁላችንም አይተናታል ማለት ነው። ከእሷ የማይጠበቅ ንግግር ነበር እየተናገረች ያለችው የቤቲ እናት። ለምን ልጅቷ የሚወጣችው በእናቷ ነው ማለት ይቻላል። ለምን ጽናት ቤቲ እንደምታስመስልና እንደ አውቃ እንደሆነ ታውቃለች ጽናት ጠንቅቃ ስለምታውቅ ነው። ከክሎቬርም ጀርባ አንቺ ውሸታምነሽ ያደረግሽኝን ልንገርሽ ብላ ያደረገቻትን እያንዳንዱ ብትነግራ ስትነግራት፣ አረ በቃኝ በቃኝ አንቺ ልጅ ውጪልኝ እስከምትል ድረስ ያን ነገር፣ እብድ ብትሆን ኑሮ ያን ነገር ማስተዋወስ አትችልም ቤቲ ማለት ነው። ስለዚህ በጽናትም መፍረድ አንችልም። ጽናት እንደውም በጣም ታታሪና በጣም ጎበዝ በጣም አስተዋይ የሆነች ልጅ ናት ጽናት ማለት ነው። ግን ሮቤል ጽናትን ጽናትን ባታስከፋት፣ ጽናትን ባትመታት ግን ብዙ ጊዜ እጅን የምትሰነዝርባት ነገር በጣም ያስጠላል። ሴት ልጅ በተፈጥሯ ክብር አላት። ክብር የሚባል ነገር አለ። ሁልጊዜ እጅህን ማንሳት ሁልጊዜ መሰንዘር ሆነ ማንም ማጠፋ ማንም ማጠፋ ጽናት ላይ ጽናትን ማለች እኮ ጽናት እንኳን አይደለም ቁጣህን አይደለም ጥፍ ይሄንም ችዬ አብሬ ተቀምጫለሁኝ። ስለዚህ ወይ እኔን መምረጥ አለበት ወይ እሷን መምረጥ አለባት ብላ እንደውም ጽናት ብሩክ ነግረው ነበረ ማለት ነው። ብሩክ እንደውም ከአሁን በኋላ ተረጋጊ ነው የቀዝቃዛ ውሃ ላምጣልሽ እና መረጋጋት አለብሽ ስለዚህ ራስሽን አረጋጊ፣ ሁሉንም ነገር እኛ እንጨርሰዋለን ብሎ ቢላትም እሷ ግን ከማልቀስና ከመናደድ ራሷን ከመግዳት ውጭ ምንም እንትን የለም። በቤቷ ተጨቁና ነው ያለችው። በቤቷ እየተጎዳች ነው ያለችው ህሊናም ያው የሚያደረገችው የሰራ ወጠነችው ውጥን ተሳክቶላት አለ ሶሲና ክብሮምን እንድታለያይ ነበር የምትሞክረው። ያው ተለያይቶላታል። እሱም ተንስቶ ስልኳን ዘግተዋለች። በዛ ላይ ብሎክ አድርገዋለች። ፍለጋ ቢሄድም በቤቷ ድረስ ክብሮም፣ ሶሲ ግን ቤቷን አከራይታ ወይም ቤቷን ለሌላ ሰው አከራይቷ እሷ ሌላ ቦታ እንደተከራየች ነው የሰማው። በጣም ቢናደድም በጣም ቢበሳጭ ምንም ማድረግ አይችልም። ስልኳን ለራሱ ብሎክ አድርጋኛለች። ስለዚህ ሰውን ለመረዳት ትሞክር ጓደኛሽ ካሁን በኋላ እኔ ትተወኝ ብሎ ቢላትም ጽናትም አይሷን አትጠቃትም። እንደ ሁልጊዜ እኮ እንደ ህፃን ልጅ ነው የሚያደርጋት። ስለዚህ ተረዳታ አለችው። እሱም ካሁን በኋላ ምንም ነገር ማድረግ አልችልም፣ ብሎክም አድርጋኛለች፣ ቤቷንም ቀይራ እወታለች። ቤቷን እንደቀየረች እና እንዳከረያችው ነው የሰማሁት ሌላም እኔ የወጣን ቁጥጥን ተሳካልኝ እያለች እየስ እያለች ነበር። ሰዎች ግን በጣም ለምታሳዝናት፣ ለምን እባዶ ቤት ብቻዋን ተኝታ ከሶፋ ላይ ከምኝተዋ ስትነሳ፣ ዛሬ ደግሞ እንድታደርሽ አላለኝ፣ በሰላም ነው እንድታደርሽ አላለኝ። መጣላታቸውን እረስተው ማለት ነው። ዛሬ ደግሞ በሰላም ነው ወይ እንድታደርሽም አላለም። ሳስ ትዝ ሲላት በቃ ተጣልተናል ለካ እኔ ወደ በፊቱ ህይወቴ ለካ ተመልሻለሁ። በህይወቴ ሰው የለኝም አለኝ ያልኩትን እሱን ነበር ከእሱን ጋር ተጣልቻለኝ። ስለዚህ እንደ በፊቱ ጀግናና ጎበዙኝ ራሴን ማስተካከል አለብኝ ብላ ብትልም ግን በጣም ታሳዝናለች ማለት ነው። እሷ ብቸኝነት የጎዳት በህቷም ብዙ ነገሮችን ስለተጎዳች እሷ መጎዳት ያለበት አይመስለኝም ይችኛይቶ የምትሰራው ስራ እኔ እንጃ ክሮቤል ቤት የገባ ሰይጣን መቼ እንደሚወጣ አላውቅም። በቃ ሁሉም ማልቀስ ሆነ። እዚህ ጋር ፅናት ታለሳለች፣ እዚህ ጋር በቃ ሁሉም ማልቀስ ሆነ። በአሁኑ ሰዓት ደስተኛና ደስ የሚል ፍቅር እየኖሩ ያሉት ናሆምና ምሩ። አሁን እኮ በቃ ደስ የሚል ፍቅር ምግብ አትሰራ ምግብ እንኳን እንድትሰራበት አይፈቅድላትም ምሩ ማለት ነው። ስለሚያማት ምግብ እንድትሰራ እውጭ ውሎ እንኳ እውጭ ውሎ እንኳ ሲመጣ ከስራ ሲመጣ ተኝታ ብትጠብቀውም ተንስቶ ቀስቅሷት ምግብ ሰርቶ ምግብ ሲሰራ ለራሱ እዛ ከገባሽ ኩሽና ከገባሽ እኔ እሰራለሁ እንዳትይኝ፣ እኔ ራሴ ብቻ ነኝ። አንቺ እንድታወሪኝና እንድታጫወች ብቻ እንጂ የምፈልግሽ ሰርቼ ማብላት የምፈልገው አንቺን እኔ ራሴ ብቻ ነኝ እያላት ሁለታቸው ደስ የሚል ኑሮ ደስ የሚል ላይፍ እያሳለፉ ነው። እዚህ ጋ ግን ክብሮምም ሰው ጋር አብረው ቢኖሩ በመካከላቸው ሊናባት ገባባቸው። ለምን ጥሩ አይደለም። እሷም እዚህ ጋር ጥፋት እያጠፋች ነው የምታረገው ድርጊት ለራሷ ሊሆን ይችላለን። የሰው ልጅ ግን ለሰው ተንኮል ባይ ነኝ ለሰው ልጅ በቃ ሰው ሁሉም ቅን ቢሆን እንደ ጽናት ቅን ቢሆን፣ አሁን ቤት ደረጃ ላይ በወደቀች ሰዓት፣ ወይም ኪሮቤል ከቤት ወታለች እንደ ይቺ ልጅ ደረሰች ማታ እንዳስወጣኋት አልመጣችም እዚህ ሲል በጣም ነው የደነገጠችው ያቺ ተናዳ የተናገረቻት ወይም ያደረግሽኝን ሁሉ ልንገረሽ ላስታውስሽ መርዝ ያጠጣሽኝን ልጄን የገደልሽብኝን ሁሉ ልንገረሽ ይህንን ትዝ ይልሻል ታውቂዋለሽ ስላት ስላብላት፣ ቤቲ በዛ ነገር ተናዳ ነበር እና የወደቀችው። ከኪሮቤልም ጋር ጽናት የተጣላችበት ምክንያት ይሄ ስለነበረ በጣም ጎበዝ ናት። በጣም ቅን አስተዋይ ኪሮቤል ግን ያሙኑ አልተረዳትም። በአሁኑ ሰዓት ጽናትን አልተረዳትም። መረዳት ያለበት ጽናትን ኪሮቤልና ኪሮቤል ብቻ ነው። ሌላው ከውጭ ምንም አልታረለም። ኪሮቤል ነው መረዳት ያለበት ጽናትን። ለምን ጽናት ብዙ ነገሮችን ለኪሮቤል መስዋዕት አርጋለች። አንድ ቤት እስካለ ሰው እኔ አሁን በዚህ መካከል የተማርኩ ትምህርት የሰው ልጅ የህይወት አጋሩ ጋር አንድ ቤት ሲኖር አንድ ሰው ብቻ መወሰን የለበትም። ጽናት አሁን ያለችው እኔን አማክሮኝ ወይም እኔ ጋር ያወራ ነው ኖሬ ወይም ከኔ ጋር የተመካከር ነው ምክር ቢሰማ ኑሮ ይሄ ሁሉ ነገር ባልመጣ። ስለዚህ አሁን የክሮቤልና የጽናት ህይወት የክሮቤልና የጽናት ፍቅር መቼ ነው የሚመለሰው? እንደ በፊቱ በሰላም ወጥተው በሰላም የሚገቡበት ጊዜ ነው እንደኔ እየናፈቀኝ። ክሮ ክብሮ ምና ደግሞ ሶዚ አብረው ቢኖሩ ስልኳን ብሎክን ብትከፍትለት አብረው ቢኖሩ የህይወቷ አጋር ብትሆን ቫይንኝ። እኔ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ቪዲዮውን እስከ መጨረሻው ተከታተሉ፣ ትወዱታላችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያለንበት ሰላማችን ብዝት ብዝዝት ይበልኝ።